ስለ ሀረግ ነው የምናወራው። ሀረግ ላይ ምንድን ነው የተፈጠረው ነገር? ዳጊ ፂሆንን በመርዝ ሊገላት ነው። ዳጊ ፂሆንን በመርዝ ሊገላት ነው። አይታችሁት ከሆነ ሀና፣ ሀረግ አሁን ላይ አሪፍ እየሆነ እየመጣ ነው አይደለም? ከዚህ ጋር ፂሆን መሞት የለባትም። ሁላችንም ፂሆንን እንወዳታለን። ፂሆን ክፉ ነበረች፣ እዚህኛው ክፉ የሆነችበት ምክንያት ሀዘን ስለደረሰባት ብዙ ነገር ስለተጎዳች ነው እንጂ ልጅቷ ክፉ የምትባል አይነት ልጅ አይደለች። ሁላችንም ጸባይዋ ከዚህ ፍቴ ነበራት ጥሩ ባህሪ እናውቃለን አይደለም? ግን ኤፉን ስትሰድባት ስናይ፣ ኤፉን ስታመናጭቃት በአንቺ ምክንያት ነው ስትላት ጊዜ ስናይ ሁላችንም ተበሳጭተናል። ግን አሁን ዳጊም ይሄን ነገር ለማድረግ የተነሳው በእናቱ ስለመጣችበት ነው። እንዴት እናቴን እንደዚህ ታደርጋለች? እንዴት ብደፍረኝ ነው እናቴን እንዴት ለመግደል ጭራሽ እናቴን ለመግደል ሞከረች ብሎ ምን አደረገ? መርዝ ዱቄት ነው፣ ፓውደር ነው መርዝ በፌስታል ጠቅልሎ ናታን፣ እሷን አንቋት ነበርት፣ ካስታውሳችሁ፣ አንቋት ገነት ገነ ገኒ ናታን እና ኤፉ ሆነው ናታን ስልኩን ሳይለንት አርጎ ስለነበረ እንትን አላየም የተደወለለትን ስልክ አላየም። ልክ ስልኩን ሲያየው ስልኬን ሳይለንት አርጌ ነበር ስቲል ብሎ ከኪሱ ውስጥ አውጥቶ ሲያየው ብዙ ጊዜ ደውላለች። ገን ደጋግማ የደወለችው ካስታወሳችሁ ክፍል ውስጥ በር ተቆልፎ በጋዝ ከስር ተለቆባት እራሱ አንስታ ነበር። የዛ ሰዓት እንዲረዳት ደውላ ነበር፣ ደጋግማ ደውላ ነበር። እዛኔ ሱን ስልኩን ሳይለንት አርጎ ስለነበረ አላየውም ነበር። ከዛ በቃ ገኒ ምን ሆና ነው ብሎ ደወለላት። ሲደውልላት ምን አደረገች ገኒ ምን አደረገች? ና ቤት፣ ና ቤት፣ ና ቤት ፈልጋለሁ፣ ቤት ና ቤት ፈልጋለሁ አለችው እና ከዛ በኋላ እሱ ቀጥታ ወደ ማቤት ሄደ፣ ወደ እሷ ቤት ሄደ ወደ ገኒ ጋር ሄደ። ገኒ ጋር ከኤፉ ጋር ተያይዘው ደንግጠው ገኒ ቤት መሄድ። ከዛ ገኒ ደግሞ እሷ ማለትም ፂሆን በጋዝ በክላ ጋዝ ለኩሳ ልታቃጠለኝ ልገለይ ነበረ ብላ ለማን ትነግሯለች? ለናታን ትነግሯለች። ከዛ ናታን ሆዬ ደግሞ በእንዴት እንዴት ገኒ ልትገይ ትሞክራለች ብሎ ጉሮሯዋን ይዞ ሶፋ ላይ ያንደፋደፋታል ከዛ ካንደፋደፋት በኋላ እነ ገኒ ምናምን እነ ኢፉ ምናምን መሀል ገብተው ያላቅቋቸዋል። ከዛ በኋላ በጣም ታስላለች፣ እጁ ላይ ሆና በጣም ታስላለች። ከዛ በኋላ ስታስል ጊዜ መጀመሪያ ላይ ይተዋታል። ከዛ ዞር ይልና ኤፉ አናግራት ትለዋለች። ስታለቅስ ጊዜ መሞት እፈልጋለሁ፣ ለምን አስተዋቹት? ኤፉን ማለት ነው። ለምን አስተዋቹት? እኔ መሞት እፈልጋለሁ። እንዲገለኝ ነው የምፈልገው። ለምን አስተዋቹት? ይግደለኝ፣ እንዲገለኝ ነው የምፈልገው። ሰዎች ጊዜ ምን አደረገ? እነ ኤፉ ገኒ ነበሩ ትታውትኛ የተዋቸው ሄዱ። ሁለቱ ከዚህ በፊት ጽሄ፣ እኔ እኮ በጣም ወድሻለሁ። በጣም ነው የምታሳሰኝ፣ ግን አንቺ ደግሞ እያደረግሽ ያለሽው ነገር ያናደደኛል። ስለምናደድብሽ ነው እንጂ እኔ አንቺን ጠልችሽ አይደለም። ጽሄ በጣም እንደምወድሽ ታቅያለሽ። ሁሉ ነገር አይኔን ከአንቺ ላይ ላዞር እንጂ ሁሉ ሀሳቤ ሁሉ ነገሬ አንቺ ጋር እንደሆነ ታቅያለሽ። ልቤም ጭንቅላቴም አይኔ ብቻ ነው ከአንቺ የዞረው ያ ደግሞ የሆነው በቃ አንቺ የምታረጊው ነገር ፀባዮች ስለተቀየሩ ስላናደድሽ ነው ብሎ ያባብላታል። ከዚያ ያባብላትና ልክ ሲያቅፋት በጣም ያስላታል። እንደ ትንት አይነት ሳል ብላ በጣም ኦቨር ታስላለች። ኦቨር በቃ የሆነ ከልብ ደረቅ ሳል ታውቃላችሁ። እንትን ምደሳን ባላይ እንትን ያለ እሷ ደግሞ ገሱስ ምናምን ጀምር የለ ይመስለኛል እሱ ነው። እና መድሃኒት አለኝ ምናምን ስትል ነበር። ከዛ ዳጊ መጣ። ዳጊ ሲገባ ተቃቅፈው ያያቸዋል። ከዛ መጀመሪያ ላይ ያባብላትና እንደዛ ከዛ በቃ እኔ መድሃኒት አለ መድሃኒት ልውሰድ ብላ ተነስታ ልትሄድ ስትል፣ ናታን ፂ እንታረቅ። ከዛ እሷም እንደዚህ ከጀርባ ፈገግ ስልና ትዞራለች። የምርያና ምናምን ነገር ትላለች። ከዛ አዎ ፂ ከልቤ ነው እንታረቅ። በቃ እዚህ ጋር ሁሉንም ነገር እዚህ ጋር ቋጭ የሮጠች ሄዳ ትጠመጠምበታለች። ከዛ ከተጠመጠመችበት በኋላ በቃ በጣም ደስተኛ ትሆናለች። ደስተኛ ከመሆኗን በላይ ኤፎንም ገነትንም ሁሉንም በጣም ይቅርታ በጣም ይቅርታ ይቅርታ አድርጉልኝ ብላ ሁሉንም ይቅርታ ትጠይቃለች። ከዛ በኋላ ዳጊ ውሃ አምጥቶላት ነበር። ዛ ያሳለ ጊዜ ውሃ ላምጣላት ውሃ ላምጣላት ብሎ ሄዶ ውሃውን ይዞ መጥቶ ውሃው ላይ መድኃኒት አድርጎ በጥብጦ በዋተር ቦትል ይቺ ትንሿን ታቃቷ እንደማ ታ ታውቋታላችሁ። እቺ ዋተር ቦት ነው፣ ጥቁር ናት። እንድምትከፈተው አንድ ስትሮ ያላት በሷ ነበር። ውሃ ምን ይወሰደላት ነው መድኃኒት ይጨምርበት፣ መድኃኒት ይጨምርበት። ምን ያደርጋታል? ከድኖ ይሰጣታል። ከዛ እሷ በቃ እኔ መድኃኒት ስላለኝ በላይውጥቺ መድኃኒት ልውሰድ፣ ከዛ ይተውኛል ትላችኋለች። ከዛ በኋላ እሺ ትልና እሺ ይሉና እነሱም ይተዋታል። ከዛ ወደ ክፍሏ ትሄድና ትተኛለች፣ አረፍ ትላለች። ከዛ ዳጊና ዳጊና ገኒ ይቀራሉ። ዳጊና ገኒ ሳሎን ቁጭ ብለው እያወሩ ዳጊ እና ይቅርታ አድርግላት ሲሆን እሷርለችም እንደዚህ ያደረገችው ደግሞ ብታደርገውም ያለችበትን ነገር ታውቃለህ፣ ስለዚህ ተረዳት፣ ምናምን ነገር ትሏለች። ከዛ ገነት ጥያቄ ጭንቅላቷ ላይ ጥያቄ ይፈጠራል። ጥያቄ የፈጠረባ ስላችሁ፣ ማለት ፂሆን እኔ አላደረግኩትም ብላ ነግራታለች። ፂሆን ካላደረገችው ዳጊ ቤት ውስጥ የለም፣ ቤቱም እናት አንገ ሄዳለች፣ ቤት ውስጥ ያሉት ፂሆን እና እሷ ብቻ ናቸው። ስለዚ፣ ይሄን ነገር ማን ሊያደርገው ይችላል ብላ ትገምት። ይች ሴትዮ ማን ሊያደርገው ይችላል ብላ ማሰብ ጀመረች። ከዛ ዳጊ ደግሞ ለማንኛውም ዳጊ ገኒ ማለት ነው፣ ለማንኛውም ዳጊ አሁን ተነስና ሂድ ፂሆን እኔ ያትለዋል

እንዴት ብዬ ነው የማያት? ወይኔ ፈራሁ ምናምን ይላል። ከዛ በኋላ መጨረሻ ላይ ምን ይፈጠራል? ፂሆን ባኞ ቤት ትገባና መስታወት ጋር ቆማ ከወንድሙ ጋር መታረቋ እሷ ደስታ ፈጥሮላታል። በቃ እሱን እያስታወሰች ፈገግ እያለች ድጋሚ ለመኖር ስታንሰራራ ፊቷ ላይ ያስታውቅባታል። በቃ ድጋሚ ለመኖር ድጋሚ ወደ ህይወት ስትመለስ ታስታውቃለች። ከዛ እንትን ብላ ደስተኛ ሆና መድኃኒቷን ከፍታ ዋት አረገችውና ልክ ውሃውን ልጠጣ ስታነሰው ክፍሉ አለቀ። እንግዲህ ቀጣይ ክፍል ውድ ቤተሰቦች እናንተም በጉጉት ነው የምንጠብቀው። የፂን መሞት ማናችንም አንፈልግም። ምክንያቱም እቺ ልጅ ከዚህ በፊት ለመሞት ስትታገል ነበረ መኖር ባለበት ሰዓት ደግሞ ለመኖር ስትጓጓ ደግሞ ሞት ወደ እሷ እንዲህ አንኳኩቶ እየመጣባ ነው። ይቺ ልጅ ይህን መድኃኒት መውሰድ የለባትም። ይህን መድኃኒት ከወሰደችው ምናልባት ትጎዳለች። ምናልባት እና ውድ ቤተሰቦቼ ምንላችሁ ነው? ይቅርታ በጣም ከዚህ ጋር እያወራ ነው። ሀረግ ቀጣይ ክፍል ሁላችንም ጓግተና የምንጠብቀው፣ እግዚአብሔር አምላክ ወይ እንደው ሀና ገኒን ከሞት የጠበቀ አምላክ ገኒ ትሞታለች ብለን ነበር ከዚህ በፊት ተነበርኩ። ገኒን የጠበቀ አምላክ ፂን ይጠበቅልን። ያፌት ምን እንደሚፈጥር አናቅም። ከዚህ በኋላ ምን ሊያደርግ እንደሚችል አናቅም። ያፌት ከዚህ በኋላ ግን በቃ ገነትን የጠበቀ አምላክ ፂን በህይወት ያቆይልን። ምክንያቱም እንፈልጋታለን። እቺ ደስታ ይገባታል። በሀዘን ተደቁሳለች። አባቷ ሞቶባታል። ወንድሟ ሞቶባታል ሞቶባታል። ባሏ ሞቶባታል። ባሏ ወንድሟ በጩቤ ጎቶባታል። እቺ ልጅ ሜንታል ይለቃ ነበር ኳል እንዴ፣ ቤዛን አሰብስባ ያመጣቻት። በቀጣይ ክፍሎች ላይ ደግሞ ቤዛንም ለማየት ያብቃል። ወደ ቤት ሰዎች እወዳችኋለሁ። ላይክ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ድጋሚ ተመልሼ እመጣለሁ ከደቂቃዎች በኋላ። እስከዛው ድረስ መልካም ጊዜ። እወዳችኋለሁ። ባይ